ክፍል 39 ላይ ደርሷል። እስኪ ከርብቃ ድራማ ማሚን በጣም የሚወድና አቤል ደግሞ ለርብቃ እውነቴን ነው ክብር ለሰው ልጅ ሊኖርክ ይገባል ማለትም እፈልጋለሁኝ። እዩኤል በጣም አስመሳይ እንደሆነ አይተንበታል ማለት ነው። በተለይ አቤል እውነቴን ነው ለርብቃ ክብር ይኑርክ። እንግዲህ የማሚ በጣም ተመችታኛለች የረብቃ ድራማ ላይ ማሚ ያው ለአቤል ርብቃን ታስቀየም ካት እኔን እንዳስቀየም ከይ ነው እንዳታስቀይማት ርብቃን ታጣቃት ደግሞ እኔን እንዳጣቀኝ ቁጥር እያለችው ትገኛለች ማለት ነው። አቤል ያው እኔ አሁን ላይ ሲመስለኝ አቤል ሁለት ልብ ሆኗል። እዛ ጋር የማቲ ሁኔታም እያስጨነቀው ይገኛል። እርብቃንም ግን ወዷታል ማለት ነው። እና ብቻ የኢዩኤል ማስመሰል በጣም ነው የሚገርመው። ሰላም፣ እንዴት አላችሁ? እንደ ተመልካቾቼ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጎ ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁኝ። ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላሟን ያብዛልን። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን ይሰውራችሁ እላለሁኝ። ፍቅር፣ ደስታ ቤታች በዋዝ ችግር አይንካችሁ አይንካን እያልኩኝ፣ እንግዲህ እርብቃ ሄዊ በሀረግ ድራማ ላይ የምናቃት ዛጋ ፖሊስ ሆና ብትተውንም እዚጋ ደግሞ የቤት ሰራተኛ ሆና እየሰራች ትግ ትገኛለች ማለት ነው። ያ ወደነ አቤል ቤት ርብቃ የገባችው በደላላው በመካሻ አማካኝነት ገብታ ነበረ። እንግዲህ ስትገባም ወደዛ ቤት አቤል እንዴ ችላ ትሰራለች እንዴ ምናምን እያለ ነበረ። በመጨረሻ ግን ያው ርብቃ በጣም ባለሙያና በማሚ ዘንድ ደግሞ በጣም ተወዳጅ ርብቃ ልጄ እያለች ነው የምትጠራት። ብዙ ድራማ ላይ ስለ ሰራተኛ ቤት ሰራተኛ እየተሰራ አይተናል። እዚህ ቤት ግን ትልቅ ክብር ነው ያላቸው ትልቅ ክብር ነው ያላቸው፣ አያመናጭቁም። አብሶ ማሚን ያየ እኔ እንጃ በጣም ወድጃታለሁ ማለት ነው። ድራማ ቢሆንም ለሰራተኛ ያላትን ክብር ሳላደንቃት አላልፍም ማለት ነው። አቤል ነው ትንሽ በጣም በኃይል የሚናገራትና ርብቃን የሚያመናጭቃት ማለት ነው። በጣም ደግሞ ይጮህባታል። ርብቃ ላይ እንደዚህ አትጩህባት ማለት እፈልጋለሁ ማለት ነው። እና ያው ደፍሮ ለመናገር እንጂ አቤል ርብቃን እንደሚወዳት ያስታውቃል። ርብቃ በተለይ ለብሱ ለየት ያለ ቦታ አላት ማለት ነው። ማሚ በአሁን ሰዓት እንግዲህ አቤልን እያስጠነቀቀችው ትገኛለች። ርብቃን እንዳታስቀይማት ብለዋለች፣ ማለት ነው። እንግዲህ ማሚ ርብቃን በጣም ነው የምትወዳት፣ እና እሱም እንግዲህ ለእናቱ ሲል አላስቀይማትም፣ አይዞሽ፣ አላስከፋትም፣ አታጭኝም፣ እኔም ደግሞ ማሚ አንቺን ማጣት አልፈልግም እያለ ይገኛል፣ አቤል ማለት ነው። እንግዲህ ያለችበትን ሂድና እስኪ እያት፣ እንዴት ሆና ይሆን ብላ ወደ ርብቃ ያው ክፍል ልካዋለች ማለት ነው። እሱም እንዴት አስቀይማታለሁ ሚስቴ አይደለች? እንደ ያው በመሀላችን ያለ መግባባት ተፈጥሮ ነው እንጂ እያለ ይገኛል ማለት ነው። ርብቃም እንግዲህ አቤልን ግን አስበክበታለሁ ማቲ የወደፊት የትዳር አጋሪ ትሆናለች አምኝበታለሁ ብለክ እንዴት ነው ውስጥ ግን አሳምነ ከዋሉ በኋላ የምትቆጭበትንና የምትናደድበትን ነገር እንዳታረግ ቆም ብለክ ራስ ግን ተመልከተው እያለችው ትገኛለች ማለት ነው። እንግዲህ እሱም ረብቃ ታለችው በኋላ የማቲንና የእርብቃን በሀሳቡ እየመጣ እየተመላለሰ አቤል ንቃ፣ ምን እየሆንክ ነው? እያለ እንግዲህ ከራሱ ጋር ሙግት ይዞ አይተናል ማለት ነው። ኢዩኤልን እዚጋ ስናስብ ኢዩኤል ደግሞ በጣም አስመሳይ እንደሆነና ነገሮችን እያስመሰለ እንደሚኖር ጭራሽ ርብቃንም ለማጥመድ በአዲስ መልክ እንግዲህ ርብቃ እባላለሁኝ፣ አቤልን ታፈቅሪዋለሽ አይደለም ወይ? ያስታውቅብሻል እያላት ይገኛል። እንግዲህ እሱንም እኔና አንቺ ጓደኛ ሞች ሆነን ነገሮችን በሚስጥር እንድንመካከር እያለ ባለበት ሰዓት ነበረ አቤል ከቻለባቸው። እንዴ እንደ አዲስ ነው እንደምታወቁት ብሎ እንግዲህ ደንግጠዋል ማለት ነው ሁለቱም እዛ ጋር። ዩኤል ምን እንዳሰበ እንግዲህ ያስታውቃል። ያው ዩኤል እንግዲህ ከብዙ ሴቶች ጋራ ያችንም ያችን ማጥመድ ነው ስራው ማለት ነው። አሁን ኤዩኤል ቀጥ ብሎ እንግዲህ ከ ወደ ማሚ ሌላ አዲስ ሰራተኛ እንደሚፈለግና ያን ደግሞ ያ አቤል የአባቱ ንብረት የተባለውን ወረቀት ላይ ያለውን ነገር በእጁ ለማስገባት ብዙ እርምጃዎች እየወሰደ ይገኛል። ማሚም እውነት መስሏት ሰራተኛ ነው የመጣልሽ ብሏታል ማለት ነው ማሚ እንግዲህ በቃ ርብቃ ልጄ አንቺን እኮ ላሳርፍሽ ብዬ ነው። እሷ ደግሞ የቤታችን አጋዥ የርብቃ አጋዥ ናት መዓዛ ትባላለች ብለዋል። ይሄንን ማሚ ፈጽሞ አታውቅም። ይሄ ስራ የኢዩኤል ነው ማለት ነው። አቤልም እንግዲህ ሳያት በጣም ተደናግጦ ማናት እሷ ደግሞ ብሏል። መዓዛን ማለት ነው። ማሚም እኮ ያው የቤት ሰራተኛ ናት፣ እንዴት እኔን ሳታማክሪኝ ታመጫለሽ? አያስፈልግም ነበር እኮ እያላት ይገኛል ማለት ነው። ሂድ የሚለበስ ልብስ ሁለት አድርገክ ይዘክና ጨምረክ አዲስ እንግዳ አለ ብለዋለች ማለት ነው። እንግዲህ ኢዩኤል እና ርብቃይም ከማሚ ጋር ቁጭ ብለው እንዳያሸንፍሽ ታሸንፊዋለሽ ርብቃ ልጄ እያለች እንግዲህ በክብር ነው እየጠራቻት ያለችው ኢዩኤል ግን እዛ ጋ እቺ ማእዛ ተብላ የገባችዋ ወረቀቱን ይዛ እንድትወጣ ነው አላማዋ ማለት ነው ሆኖም ግን ይሄ ወረቀቱ ከዛ ቤት ወጣ ያው የዩኤል እና እንግዲህ ፍቅረኛ ይህኔ ፍቅር እየተባባሉ የሚጠራሩት ህይወታቸው እንደሚቀየር ይሄ ወረቀት ግን ከዛ ቤት ታልወጣ ለኢዩኤ ልም ሆነ ለፍቅረኛው ትልቅ እንትን እንዳለው ነው ያው ማዕዛ እዛ ቤት ስትገባ ነገሮች ከተበላሹ እንግዲህ ጥፋተኛ የሆነ ርዝቁን ይወስዳል እያለም አስፈራርቷታል። ማዕዛም በጥንቃቄ ነገሩን እንደምታሸንፍና መጀመሪያ አገባቧ እንዴት እንደሆነ ማሚ ደግሞ በጣም እንግዲህ እርብቃን ለማሳረፍ ስለፈለገች ያው መዓዝ እየመታለች ማለት ነው። ሆኖም ግን አቤል ለምንድን ነው እንደዚህ ማስመሰልን የፈለገው? እንግዲህ ምሳው አልደረሰም ወይ ብላ ማሚ በተጣራችበት ሰዓት ያው ምሳውን ሰርታ እርብቃዬ አምጥታ ነበረ። እንጀራው በሽሮ ቀርቦ አይተናል። እየበሉ ባሉበት ሰዓት የእርብቃ እንግዲህ አቅለሽልሿት ወደ መጸዳጃ ቤት ሮጣለች። ለማሚ ይሄ ትልቅ ድል ነበረ፣ በቃ ትልቅ ድል ነበረ። የምግቡ ሽታ ገና እንደ ሸተታት ነበረ ወደ ላይ ያላት ማለት ነው። እና ኢዩኤልም ግራ ተጋብቶ ምንድን ነው ብሎ ሲላት፣ ማሚ እልልታዋን አቅልጠዋለች። እሱም እንግዲህ የልጄን ልጅ ላይ ነው ቤቴ በበረከት ሊሞላ ነው እያለች ትገኛለች ማለት ነው። እና እልልተዋን ነበረ ያቀለጠችው እንዳያችሁት ማለት ነው። እንግዲህ አቤልም ከውጭ እየገባ ነበረ። ምንድነው ማሚ ባሉበት ሰዓት ዩኤል እርብቃ እርጉዝ ናት ነበረ ያለችው። አቤልም ደንግጧል ማለት ነው። ይሄንን እንግዲህ አዲስ አዲስ ነገር አዲስ ድብዳ ሲሰማ ማለት ነው ያው ተፋጠዋል። እዩኤል እንግዲህ እዛ ጋር ማስመሰሉ እንደቀጠለ አይተናል ማለት ነው። ውድ ተመልካቾቼ ማሚ ለአቤል ያንን፣ ለዩኤል ያንን ሁሉ መንገር አልነበረባትም ብዬ ነው የማስበው። ወደዚህ የመጣሁት የአባቱን ንብረት እንኳን እንዴት መሰብሰብ እንዳለበት አላውቅም። አሁን ደግሞ የማስተካክለውን ነገር ነገሩ ሲደርስ እነግር ካለው ብትለውም እንዴት ይሄ ነገር ሊሆን ይችላል? ይሄ ሁሉ ለአንድ የቤት ተራ ሰራተኛ ነው ወይ እያለ በጣም እየተቆጣ እንደሆነም አይተናል ማለት ነው። ዩኤልን ማሚ ይሄ ሁሉ አልገባትም።